እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 8669 ላይ አለያም በ0998 8684 ላይ ይደውሉ። ይህ አዋዜ ሰበር ነው። የተኩስ አቁሙን መከበርና የእስራኤል ጦር ከዋና ዋና የጋዛ ከተሞች ማፈግፈግን ተከትሎም ሐማስ ጋዛ ከተማ ላይ እንደገና ብቅ ብሏል ይላሉ ዘገባዎች። ትጥቁን ይፈታል ወይስ አይፈታም በሚል ጥያቄ ውስጥ የሚገኘው ሐማስ በደህንነት ፖሊሶቹ ከቅዳሜ የጀመረ በጋዛ ጎዳናዎች ላይ እየታየ ነው። ከቅርብ ቀናት ወዲህ በሐማስና በተቋሚ ቡድኖች መካከል የአሳዶች ፍልሚያዎች እየተዘገቡ ነው። ከሐማስ ጋር ግንኙነት ያለው የቴሌግራም ቻነል በዛሬ ዕለት ያስነበበው መግለጫ ለጠላት ሲሰልሉ እንደቆዩ የተረጋገጠባቸው በርካታ የጠላት ተባባሪዎችና ወሬ አቀባዮች ጋዛ ሲቲ ውስጥ ተይዘው ታስረዋል። ሰዎቹ አያሌ የሐማስ አባላትን በመግደልና በማስገደል እርምጃዎች ውስጥ ተሳትፏል ሲል ከሷቸዋል። ሲቀጥልም ሐማስ የጠላትን ተባባሪዎችና ጆሮ ጠቢዎች ለማሰር በሰርጧ ከሰሜን እስከ ደቡብ ያካለለ ሰፊ ግዛት የሸፈነ ዘመቻ በማካሄድ ላይ ይገኛል ብሏል። ሲኤንኤን እንደዘገበው ከሐማስ ጋር ቁርኝት ያላቸው የቴሌግራም ቻነሎች አንድ ተባባሪ እንደሆነ የተወነጀለ ፍልስጤማዊን ያልታወቀ ቦታ ላይ በደቦ ሲደበድቡት የሚያሳይ ቪዲዮ ለቀዋል። ሌሎች የማኅበራዊ ሚዲያ ቪዲዮዎች የታጠቁና ፊታቸውን የጨነበሉ የሐማስ ሰዎች በጋዛ ሲቲ የገበያ ጎዳናዎች መሃል ከህብረተሰቡ ጋር ተቀላቅለው ሲነጋገሩ ታይተዋል። ሐማስ የሚመራው የጋዛ የአገር ውስጥ ጉዳይ ሚኒስቴር የለቀቀው ቪዲዮ ደግሞ ጠመንጃ ያገለደሙና ፖሊስ የሚል የተጻፈበት የቤዝቦል ኮፍያ ያደረጉ ሕግ አስከባሪዎች ጋዛ ሲቲ ውስጥ ከነዋሪው ጋር ሲነጋገሩ ያሳያል። ሐማስ ጋዛን ከፋታ ኃይሎች በፍልሚያ አስለቅቆ ከያዘ ዓመታት ጀምሮ በጦርነቱ ጊዜ ውስጥ እንኳ አልለቀቃትም። ሐማስ መሩ የአገር ውስጥ ጉዳይ ሚኒስቴር ከነገ ሰኞ ጀምሮ በነፍስ ግድያ ውስጥ ላልተሳተፉ የወንጀል ቡድኖች ለአንድ ሳምንት የሚቆይ የምሕረት አዋጅ አውጇል። ከቅርብ ወራት ወዲህ ሐማስን የሚያንጓጥጡና ብረት የነከሱ ነገዶች ተነስተዋል። በተለይም በደቡብ ከእነሱ ውስጥ የተወሰኑት የእስራኤል ጦር ጥበቃ ወይም ከለላ የሚሰጣቸው ናቸው። ከሐማስ ጋር የተቆራኙ የማኅበራዊ ሚዲያ ቻነሎች በጋዛ ሲቲ ሳብራ የተሰኘ ክፍለ ከተማ ውስጥ በአንድ የታወቀ ቤተሰብና በሐማስ ጸጥታ ኃይሎች መካከል የተኩስ ግጭት መካሄዱን ያስረዳሉ። በዚህ ወቅት የአንድ ከፍተኛ የሐማስ ወታደራዊ አዛዥ ልጅ ሙሐመድ ኢማድ አኪ ተገድሏል። በሐማስ ኃይሎች ደግሞ ባለፈው አርብ ምሽት የዳግሙስ ቤተሰብ ተጎራባች ሰፈርን ከበው ነበር ይላሉ። ምንጮቹ ለሲኤንኤን ሲነግሩት አያሌ የዳግሙሽ ቤተሰብ አባላት ተገድለዋል። እንደዚሁም ጋዛ ሲቲ ውስጥ የሚገኘው የዮርዳኖስ ሆስፒታል ፊታቸውን ባጨነበሉ ቁጥራቸው የበዛ የሐማስ ኃይሎች ተከቧል። ሲኤንን ዛሬም እንደሰማው በስፍራው የነበረው ግጭት ቀጥሏል። በደቡባዊ ጋዛ ሐማስን የሚቃወምና ሕዝባዊ ኃይሎች ፖፑላር ፎርስ የተባለ ተዋጊ ቡድን ሐማስ እንደጠየቀው መሣሪያችንን አንፈታም ብሏል። ቡድኑ ለጋዛ የሚገቡ የእርዳታ ጭነቶችን ሲያጅብ የቆየና ሐማስን በአደባባይ ማንህና ሲል የተገዳደረ ነው። ሐማስም ሳላጠፋው እረፍት የለኝም ሲል ቡድኑ ላይ ዝቷል። መጥፋት ያለበት የወንጀል ድርጅት ብሎታል። የሕዝባዊ ኃይሎቹ አዛዦች መካከል አንዱ ሁሳም አልአሳታል ለሐማስ ዛቻ ባለመበገር ትናንት ቅዳሜ በፌስቡክ ገጽ ሲጽፍ ለሁላችሁ የሐማስ አይጦች ዋሻዎቻችሁ እየወደሙ ናቸው። የመኖር መብታችሁ እንኳ አሁን የለም። ጊዜው ሳይረፍድባችሁ ድባችሁ ንስሐ ግቡ ወይም ይቅርታ ጠይቁ። ከዛሬ ጀምሮ ሐማስ ብሎ ነገር የለም ብለዋል። አላስታል ለእስራኤሉ ቻናል 14 ቴሌቪዥን በሰጠው መግለጫ ደግሞ ትግላቸው ሐማስን ለመተካት መሆኑን ገልጿል። ሐማሶች ስለ ልቦናዊ ጦርነት ለማካሄድ ቆርጠዋል። በጋዛ ሰርጥ ከነሱ በስተቀር ሌላ ምንም አማራጭ እንደሌለ ለማረጋገጥ ያላቸውን ኃይል ሁሉ ይጠቀማሉ ብለዋል። የሕዝባዊ ኃይሎች አባላት በአሁኑ ሰዓት የሚገኙበት ቦታ ደቡባዊ ጋዛ ውስጥ የእስራኤል ጦር ሰራዊት አሁንም ድረስ ከሚገኝበት ቢጫው መስመር ተብሎ ከሚጠራው ስፍራ ኋላ ነው። ይህም የእስራኤልን ጦር ከለላ ይሰጣቸዋል። ቀጣዩ ሳምንታትና ወራት የጋዛ ደህንነትና የፖሊስ ሥራ እንዴት ሊካሄድ እንደሚችል አሳሳቢ አድርጎታል እስራኤል ሐማስ መሣሪያዎቹን ፈቶና አስረክቦ ወደሚሄድበት ይሄዳል እንጂ እንደ ተዋጊም ሆነ አስተዳዳሪ ኃይል ከቶ የማይቀጥልም የሚል የጸና አቋም አላች የፕሬዚደንት ዶናልድ ትራምፕ ባለ 20 ነጥብ የሰላም ሐሳብም ይህንኑ የሚያጸና ነው ሐማስ ግን እስካሁን በእጅ አላለም በትራምፕ ዕቅድ መሠረት በሐማስ ምትክ በምሕፃረ ቃል አይኤስኤፍ ተብሎ የሚጠራ ዓለም አቀፋዊ አረጋጊ ኃይል በፍጥነት ጋዛ ውስጥ እንደሚሰማራ ተገልጿል። ለጥቆም ጋዛ ውስጥ ከተሰማራ በኋላም ከሐማስ ጋር ምንም ንክክ የሌላቸው ፍልስጤማውያን መካከል አዲስ የፖሊስ ኃይል እየመለመለ እንዲሰለጥኖ ያደርጋል። አዲሶቹ ምልምሎቹን የፍልስጤም ፖሊሶች ከማሰልጠን አኳያ ግብፅና ዮርዳኖስ ከፍተኛውን ድርሻ እንደሚወስዱ ታውቋል። ኢሳይያስ እንደሰማው ነው። ሐማስ እስራኤል የእስራኤል ጦር ለቆ በወጣባቸው ቦታዎች ላይ ራሱን በጋዛ ገዥነት ወይም ተቆጣጣሪነት እዛ ቦታ ላይ ለመመለስ እንግዲህ ያው ቻሌንጆች ወይም ተግዳሮት እየገጠመው ነው። እንደሰማው የሚዋጉት ቡድኖች አሉ የማይቀበሉት ቡድኖች አሉ። እንዲሁም ደግሞ ዓለም አቀፉ የሰላም እቅድም ሆነ እስራኤል ዳግም የሐማስን የጸጥታም ሆነ የአስተዳደር ሚና መቶ መቶ የማይቀበል መሆኑ የታወቀ ነው። ይህ ብቻ አይደለም። ጠቅላላ የሐማስ መዋቅሮች በቢሊዮን ብዙ ቢሊዮን ዶላር የፈሰሰባቸውና ነገ በእውነት አስደናቂ ነገር ተደርገው ሊቀርቡ የሚችሉ የሐማስ ከከተማ ስር ሌላ ከተማ ሊባሉ የሚችሉ ሰፊና ጠባብ የተለያዩ ዋሻዎቹ እንዲወድሙ እና፣ በነገራችን ላይ የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ ከዚህ ከሰላም ሂደቱ ጋር እያንዳንዷን የሐማስ ጉድጓዶችን ወይም ቻነሎችን የማውደሙ ስራ በዋነኛነት የራሷ የእስራኤል ይሆናል ነው ያሉት፣ እና ማንኛውም ወታደራዊ መዋቅር በሙሉ ይጠፋል ወይም ይወድማል የሚል ነው። ይህንንም ሐማስ በግልጽ እሺ አለማለቱ ይሰማል። በእንግዲህ ውይይቱን ወደፊት የምንሰማውን። ኢሳያስ ሐማስ አሁን እስራኤል እየለቀቀች ያለችው ቦታ ላይ ራሱን ሲያስቀምጥ ምን ለምን ለማለት ታስቦ ይመስልሃል? ምክንያቱም ሐማስ እራሱን ያከስማል ነው ስምምነቱ ዓላማ። አሁን ቦታዎች እየተካ ከሄደ ስምምነቱ ጥያቄ ውስጥ አይገባም ወይ? በእርግጥ እዛው ያሉ የሐማስ ተቃራኒዎች እሱን እንደማይቀበሉት እና እንደማይቀጥል እየተናገሩ ነው። ይሄ በሐማስ እና በሌሎቹ መካከል ሌላ ደግሞ መልኩን የቀየረ ጦርነት አያመጣም ወይ?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 እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998948669 ላይ አለያም በ0998948684 ላይ ይደውሉ። አክቹዋሊ እያመጣ መሆኑን ነው እየሰማን ያለ ነው። ስለዚህ ነገር ግን የሐማስ ዋና ተደራዳሪ ካሊል ሐማስ ትጥቁን ፈቶ እንዲበተን በማንሳት በዚህ ስ ላይ ምንድን ነው ያለው አቋም በሚል ለቀረበላቸው ጥያቄ የሰጡት መልስ በዶናልድ ትራምፕም በአደራዳሪዎችም ከዛ ግብፅ ላይ ቃል ተገብቶልን ዋስትና አግኝተናል፣ የሚቀጥል ጦርነት የለም የሚል ምላሽ ነው እየሰጡ ያሉት። በተለያየ የተለያዩ ምንጮችን እየጠቀሱ ብዙ ዘገባዎች አሉ። አንዱ ለምሳሌ ሐማስ ሊያስረክብ ዝግጁ የሆነባቸው መሳሪያዎች እንደ ሮኬት የመሳሰሉ ረጅምና አጭር ርቀት የሚተኮሱ ሚሳይሎችን ለማስረከብ ዝግጁ ነው። በተረፈ ግን እሳቤው የሚመስለኝ እነዚህ የኦፈንሲቭ መሳሪያዎች ናቸው፣ ጥቃት ማድረሻ መሳሪያዎች ናቸው። እስራኤል ላይ ጥቃት ስታደርስ የምትችለው ምሳሌ እነዚህ አይነት ሮኬቶች በመተኮስ ነው። ነገር ግን ሌላውን የመከላከያ ተብሎ ሊገለጽ የሚችል መሳሪያዎችን ግን አልሰጥም ነው። ለምሳሌ ምናልባት ይሄ ከነፍስ ወከፍ መሳሪያዎች ሌላ እነዚህ ፈንጆች የመሳሰሉትን ጸረ ታንክ የመሳሰሉትን እንደዚህ እንደዚህ አይነት መሳሪያዎቹን አላስረክብም የሚል ነው። ምክንያቱም እኔ የፍልስጤም ህዝብ መብት ለፍልስጤም ህዝብ መብት ምብታገል ነኝ ምዋጋ ነኝ። እንግዲህ ከዚህ አንጻር ስለዚህ ይህን የምፈታበት ምንም ምክንያት የለኝም፣ የሚል አቋም እንዳለው ያስነበቡን ሚዲያዎች አሉ። ይሄ ግን በይፋ ከሰላም እዚህ ካይሮ በግብፅ ካደረጉ ድርድር ጋር በይፋ የተነገረን ነገር አይደለም። ስለዚህ በዚህ መካከል ነው እንግዲህ ነገ ዶናልድ ትራምፕ ከሀ ሀገሮች ጋር ሆነው በአጠቃላይ በመካከለኛው ምስራቅ ሰላም ላይ የሚነጋገሩትና እንደ በሳቸው አገላለጽ ከሶስት ሺህ ዓመታት በኋላ መካከለኛው ምስራቅ ከግጭት ነፃ የሚሆንበት ታሪካዊ አፍታ ላይ ደርሰናል ብለው ነው የሚያስቡት። ከዚህ ከጋዛ ጦርነት ጋር መቆም በአጠቃላይ በኢቭን የሰላም እቅዱ እንደ ሩቅ ግብ የፍልስጤም ሀገረ መንግስትን መመስረት የሚያመላክት ከመሆኑ አንጻርና ይሄ ሂደት ደግሞ በእስራኤልና በአረቦች መካከል የአብርሃም አኮርድስ የሚባለውን በእሳቸው በዶናልድ ትራምፕ የመጀመሪያ የስልጣን ዘመን የተጀመረ ትልቅ ዲፕሎማሲያዊ ጥረት ነው። እሱንም ከግብ ለማድረስ በማድረስ በክልሉ ክልሉን ሲያዋጋ የኖረው ነገር በሙሉ የሚቀበርበት ምዕራፍ ላይ ደርሰናል በሚል በነገ ዕለት ትልቅ ጉባኤ ነው የጠሩት በግብፅ ሀገሮች የሚሳተፉበት ነው። እሳቸውና የግብፁ ፕሬዚደንት አብደልፈታህ ምናምን አብረው የሚመሩት መድረክ ነው። ከአውሮፓ ለጊዜው እንግሊዝና ፈረንሳይ እንደሚገኙ አረጋግጠዋል። አይ ቲንክ ሁሉም ማለት በሚያስችል በርካታ የአረብ ሀገር መሪዎች፣ እንደዚሁም የተለያዩ ውጭ ከሃያ በላይ ሃያ የሚደርሱ መሪዎች ይገኛሉ። በፕሬዚደንት ዶናልድ ትራምፕ ጥሪ የተባበሩት መንግስታት ድርጅት ዋና ጸሐፊም ይገኛሉ። እንግዲህ ከዚህ በኋላ ይሄ ሁሉ የሚደረገው የነገ የካይሮ ስብሰባ ኖት የካይሮ የቀይ ባሕሯ የመዝናኛ ከተማ ሻርም ቢለዋት እዛ ውስጥ ነው የሚካሄደው። እንግዲህ የእስራኤል ታጋቾች በሙሉ ተለቀው ሀገራቸው ከገቡና የፍልስጤሚያን እስረኞችን በተመሳሳይ ሁኔታ በቀይ መስቀል አማካኝነት ምዕራብ ዮርዳኖስ ዳርቻ እና እንዲሁም ከዛ ውጭ ወደ ተለያዩ ሀገሮች እንደሚሄዱ የሰማ ነው ይለቀቃሉ። ከነሱ እንግዲህ ከዚህ ታሪካዊ እርምጃ በኋላ ነው የዶናልድ ትራምፕ ሪሊ ራሳቸውን አሁን በግልጽ እንደሚታየው የመካከለኛው ምስራቅ ችግርን በዘላቂነት የፈታ ሰው ሆነው በታሪክ ውስጥ የመግባት ህልባቸውን የሚያሳይ ነው። ከዛ በፊት ያው እስራኤልን ለመጎብኘት ጠዋት ነው የሚገቡ ሶስት ሰዓት ላይ ከዛ በቀጥታ ወደ እስራኤል ፓርላማ ወደሚገኙበት ኢየሩሳሌም ሄዳሉ። ከፓርላማ ንግግር ያደርጋሉ። ከዛ በኋላ ታጋቾቹ በጠዋት እየተፈቱ በቀይ መስቀል አማካኝነት ሐማስ ሶስት ነው አራት ቦታዎች ላይ ነው ማስረክባቸው ነው ያለው። ኦሬዲ አሰባስቡ በእጁ ይዟቸዋል። ይህ ተዘግቧል። በነገራችን ላይ ኢሳያስ ከያሉበት አሁን በቀጥታ ለቀይ መስቀል ያስረክባቸዋል። ቀይ መስቀል በመኪና እስራኤል ድንበር ድረስ ያመጣቸዋል። እስራኤል ደግሞ ተቀብላ እዛ የሚገኝ የጦር ሰፈር ላይ የጦር ሰፈር ውስጥ የተደራጀ የሕክምና ምርመራ ይደረግላቸዋል። ከዛ በኋላ እንግዲህ በተለያዩ ትራንስፖርት መንገዶች በጣም የባሰባቸው ካሉ በሄሊኮፕተር ወደ ትልልቅ ሆስፒታሎች ይሄዳሉ። ከቤተሰቦቻቸው ጋር ይቀላቀላሉ ማለት ነው። አስደሳቹ ዜና ሀያ እስራኤላውያን ታጋቾች በህይወት አሉ። እንደተገመተው ኢሳያስ፣ ይሄ በጣም የሚያስደስት ነው። እኔም ልጠይቅህ የነበረው እኔም አንተን መጠየቅ ፈልጌ የነበረው ሐማስ ሀያውን በህይወት ያሉ ሰዎችና ሀያ ስምንቱን ደግሞ አስከሬን ለማስረከብ ቁርጠኛ ነው ወይ፣ በእንቅስቃሴ ስላይ ነው ወይ የሚለውን ጥያቄ ነበር እና እስኪ አያይዘህ ብትመልሰው። ቁርጠኛ ነው፣ ኦሬዲ ይታወቃል። አስገራሚው ነገር ምን ያህል በእጁ እንዳሉ ምን ያህሎቹ በምን ሁኔታ እንደሚገኙ የሚሰጡ መረጃዎች በጣም ትክክል ናቸው፣ የሚገርም እና ክትትሉ ኃይለኛ ነው። አሁን መልካሙ ዜና ሀያዎቹ በህይወት አሉ የተባሉት አሉ። ስለዚህ እነሱ ሐማስ ኦሬዲ ከያሉበት ሰብስቦ እሱ በቁጥጥር ስር ያደርጋቸዋል። ከዛ ደግሞ ኢስላሚክ ጅሃድ አለ፣ ሌሎችም አሉ። በየፊናቸው የያዟቸውን ከያሉበት አስባስቦ ይዞ ለቀይ መስቀል ሌሊቱን ሊያስረክብ ይችላል። አሁን እንደምንሰማው ዜና። ለማንኛውም ከፕሬዚደንት ዶናልድ ትራምፕ ጉዞ ጋርም አብረው እንዲሄድ እስራኤላውያኑ በጠዋቱ ሀገራቸው ይገባሉ። ሙታኑ ደግሞ አጥማቸው በሬሳ ሳጥን ተደርጎ የእስራኤልን ባንዲራ ለብሰው ወደ እስራኤል ግዛ ከገቡ በኋላ ነው በዛ በከበረ መልኩ ነው የፎረንሲክ ምርመራ ወደሚደረግለት ቦታ ይወሰዳል። የፎረንሲክ ምርመራው ይህ የሟች የአጽም ማን ነው የሚለውን ለመለየት ነው። ከዛ በኋላ የአጽሞቹ ማንነት ከተለየ በኋላ ለቤተሰቦቻቸው ይሰጣል። ቤተሰቦቻቸው እንደ ሀገር ወይ እስራኤል እንደ ሀገር የሁሉንም ግብዓተ መሬታቸውን በተመሳሳይ ሁኔታ ትፈጽማለች። አልበርዛም ቤተሰቦች ደግሞ እንደየራሳቸው ወስደው ጠቅላላ ሀገሪቱ ነው ይቀብሯቸዋል ማለት ነው። ከሰባት እስከ ዘጠኝ የሚሆኑ አጽሞች ለጊዜው ሐማስ ሊያገኛቸው እንደሚቸገር ገልጿል። ይሄ ነገር ሐማስ ያልተሳካለት እንደሆነ መላ እስራኤልን ጨምሮ ብዙ ሀገሮች በሚሳተፉበት ሁኔታ ቀይ መስቀልም ትልቅ ሚና በሚጫወትበት ሁኔታ የነዚህ ሰዎች አጽም የወደቀበት ቦታ ተፈልጎ ማንነታቸው ተለይቶ እንደ ሌሎች ወገኖቻቸው የክብር ቀብር እንዲያገኙ ይደረጋል። ይሄ ሁኔታ አሁን በከፍተኛ ስሜት ስጠነች አሁን እስራኤል እንደነገርኩ የጠቅላላ የእስራኤላውያን ጥያቄ ነው። ስለዚህ ነገ ታላቅ ደስታ፣ በዛኑ መጠን ደግሞ ታላቅ ልቅሶ ይሆናል ማለት ነው። በነገራችን ላይ ለቅሶም አልቅሶ መቅበርም እንግዲህ ምን ያህል እድል እንደሆነ ማወቅ አለበት። ይህን ሳያገኙ ሁለት ዓመት ይቆያሉ። በጋዛ በኩል የምንሰማው ትልቁ ዜና ደግሞ ኦሬዲ ቁጥራቸው በርከት ያለ በደርዘኖች የሚቆጠሩ አስፈላጊ የህይወት ስንቅ የያዙ መኪናዎች እየገቡ ነው። ከዛሬው ይልቅ ነገ የሚገባው ይበልጣል። ስለዚህ የተቀመጠው ግብ ደግሞ በዓለም የምግብ ድርጅት በኩል በዋነኛነት ስድስት መቶ ጭነት መኪና ሙሉ የእርዳታ እህል ሳያቋርጥ እንዲገባ ነው። ይሄ ሂደት ደግሞ ጋዛን ከነበረችበት የረሃብ አፋፍ የሚያወጣ ሰዎች ክብራቸውን አተው ቁራሽ ፍለጋ የሚሮጡበት የሚሳደድበት፣ የሚጋፉበት ሁኔታ ያከትማል። አሁን ህፃናት ኦልሬዲ ቀደምልስ አድርገውላቸው የ12 ዓመትና የ19 ዓመት ልጆችን ኢንተርቪው አድርገዋቸው አንዷ የአስራ ሁለት ዓመት ልጅ ምናለች ትምህርት ቤት የታላለች ይሲ እንዴት ህጻናት ቶሎ እንደሚሉ እና የዘጠኝ ዓመቷ ልጅ ግን ሰዎች ሲገደሉ ብቻ ነው የማየው ማለቷ ተጽፎ አንብብ ያለው። ስለዚህ እነዚህ ከአርብ ስድስት ሰዓት ጀምሮ ከቀኑ ስድስት ሰዓት ጀምሮ በአንጻራዊነት ጋዛ ሾት ጥናት ማለት ትችላለህ። ቢያንስ ግድያ መጋደሉ የለም ጋዛ ውስጥ። ጋዛ ሲቲን ከተማ ለቀው የሄዱ በብዙ ሺ የሚቆጠሩ እንደዚሁ እየተመለሱ ነው። እንግዲህ በተለይ ደግሞ ወደ ሰሜን ጋዛ የሚሄዱት ብዙዎቹ በጣም የባህር ዳርቻውን ተከትለው ነው የሚሄዱት። ዘገባዎቹ የሚሉት ግን የገጠማቸው ያገኙት ቤት በብዛት የለም ቤቶቻቸው በፈረሱበት ምንም ነገር በሌለበት ቦታ ላይ ነው ያሉት። ያም ቢሆን ቀያቸው ላይ አካባቢያቸው ላይ ተመልሰዋል። ስለዚህ አሁን እንግዲህ ከዚህ ከሰኞ በኋላ የዚህ የሐማስ ጉዳይ ሂደቱ የሚቀጥልበት መንገድ አይ ቲንክ ብዙ ሀገሮች የአረብ ሀገሮች ያሉበት ስለሆነ እነ ቱርክ እነ ኳታር፣ እነ ሳውዲ አረቢያ ነገሮች በዚህም ሆነ በዚያ መንገድ ይህንን የሰላም እቅድ እንዳይኮላሽ ያደርጋሉ እና በተስፋ ልንጠብቅ እንገደዳለን። አሁን በሰማው ዜና ከሆነ ግን እንደምታየው ሐማስ ከጠፋበት ብቅ እያለ ነው። ዓለም በአጠቃላይ ስንመለከተው የእስራኤል ባቀረበችው ጥያቄ መሰረት አንዱና ዋናው የሆነው በነገ እለት ፍጻሜ ሊያገኝ ይችላል። ይሄ ደግሞ እጅግ በጣም ትልቅ ድል ነው። አለም እንግዲህ ዜናዎቹን ከዛሬ ሌሊትም ቢሆን ዜናዎቹ እንደመጡ እናቀርባለን። ለእስካሁኑ ትንታኔ ከወዲሁ አመሰግናለሁ። ባይሴቱታር ቱዊተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴቱታ ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ ሜታ የተጎናጸፈ ተማሪዎች፣ የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመቻ አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው።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 ባይዜ ቱታ ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና